ጥያቄ ለመጠየቅ ነበረ። እናም ትምህርቱ ተመችቶኝ ነው ስከታተለ ነበር። እሺ አንዳንድ ነገር እንማማር፣ ፈቃደኛ ከሆንሽ ደስ ይለኛል። ግን ይቅርታ ነው ወይ ሲመጡ ክርስቲያን ልጆች አምላክ ነው ዮሐንስ ወንጌል ምዕራፍ ላሳይሽ ባይብል ላይ ልክፈት እና ቆይ እኔም እዛ ስነግረኝ እኔም ከዚህ የከፈትኩ ያ ዮሐንስ ወንጌል ስንት ችግር የለውም ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ ምን ይላል መሰለሽ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ሰው አለ። ራሱን ተመልከች ምን እንዳለ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንዲያ አላደረገም አለ። ስለዚህ ኢየሱስ ራሱን ሰው ነው ብሎ ገለጸ። እኔ ሰው ነኝ አለ። እግዚአብሔር ደግሞ እንደምታውቂው ምን አለመሰለሽ መሰለሽ ትንቢተ ሆሴዕ ላይ ሲናገር፣ ትንቢተ ሆሴዕ ምዕራፍ 11 ማን እሺ፣ ቁጥር 9 ላይ ምን አለመሰለሽ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። አየሽ ማን፣ እኔ አምላክ ነኝ እንጂ ሰው አይደለሁም። ስለዚህ አምላክ ሰው ሳይሆን አምላክ ነው፣ ሰው አይደለም። ኢየሱስ ደግሞ እኔ ሰው ነኝ አለ። ስለዚህ ኢየሱስ ሰው ከሆነ አምላክ ደግሞ እኔ ሰው አይደለሁም ካለ ኢየሱስ እንዴት ነው የሚመለከው? ነው ጥያቄው። በዛ ላይ ደግሞ በዛ ላይ ደግሞ ተመልከች፣ አንዱ አምላክ ይሞታል ብለሽ ታምኛለሽ? ያለሽ ሮማና አምላክ እም ይሞታል ብለሽ ታምኛለሽ? አንዱ አምላክ። አይው እኔ እንዴት እንደማምን ልንገርክ። ክርስቶስ ማለት ያው እግዚአብሔር ነው ብዬ ነው ማምን የለማ አሁን እንደዛ ሚሮማን ባይብል ላይ እንደዛ አይነት ነገር የለም። እንደውም ኢየሱስ እኔ አምላክ አለኛለን። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆን ከአንተን አለው። ኢየሱስ ራሱ አምላኩን ማለት ነው። እውነተኛ አምላክ ብቻህን ይሆን ከአንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይቼ ይዘላለም ይስነቻለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ። ሌላ ቦታ ላይም ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዴ ይላል። ተመልከች ምን እንደሚል። ኢየሱስም አለ ምን፣ ልብ አድርጊ፣ ምን አለ? ኢየሱስም አለ ምን አለ ገና ወደ አባቴ አላረኩም አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴ እና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አየሽ፣ አምላክ አለኝ። አምላኬ እያለ ይናገራል። አምላክ አምላክ አለው ብለሽ ታምኛለሽ ማለት ነው አምላክ አምላክ አምላክ ከሌለው ታዲያ ይሄኛው አምላኬ እያለ የሚናገረው ማለት ነው? አይ ዶንት አንደርስታንድ። ኢየሱስ እኮ ነው የሚናገረው። ይሄ ኢየሱስም ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ማ ኢየሱስ ወደ አባቴና ወደ አባታችሁ፣ የእነሱ አባቴ ኢየሱስ አባት ነው። ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። አምላኬ እያለ ይጠራዋል። ይሄ አምላኩ ደግሞ የተባለው ማን እንደሆነ ላሳይሽ። አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር ከአራትን ጀምርና በደንብ አዳምጭ። ይሄ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አለ፣ ከስንቱ በቀር ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ መቼም ብዙ አማልክትና ብዙ ጌቶችን አሉ። ነገር ግን በሰማይም ሆነ በምድር ብዙ ሆነ ብዙ አማልክት የተባሉ ቢኖሩ ነገር ግን እሺ፣ ማነው ለእኛስ፣ ለኛስ ነገር ሁሉ ከሱ የሆነ እኛም ለሱ የሆነን አንድ አምላክ ማን አለን ይላል። አንድ አምላክ አብ ተመልከችው፣ አብ አለን። በቃ አንድ አምላክ ያው፣ ከአንዱ በቀር አለ እዚህ ጋር ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። ስለዚህ አንድ አምላክ አብ ነው። በቃ ከአብ ውጪ አምላክ የለም። ኢየሱስ ደግሞ ይሄ አንዱ አምላክ አብ ይበልጠኛል ብሎ ተናግሯል። ተናግሯል ወንጌል ምዕራፍ 14 ቁጥር 28

ሮማን አለሽ እ ምን አለ፣ ይኸውልሽ ተመልከች። እንግዲህ አሁን ኢየሱስ ጭራሽ ከኔ አብ ይበልጣልና አለ አብ ከኔ አብ ይበልጣልና። ስለዚህ አሁን ኢየሱስ ከኔ አብ ይበልጣልና እያለ ሲናገር ይሄ አንዱ አብ የተባለው አንድ አምላክ ነው። ለዛ ነው አንድ አምላክ ተብሎ ኤፌሶን ላይ ስትመጪ፣ አሁን ኤፌሶን ላይ ነው እና ለምሳሌ ኤፌሶን ኤፌሶን ምዕራፍ አራት ነው ነው ምዕራፍ አዎ ምን አለ ይኸውልሽ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ ይሄ የሁሉም አባት የተባለው ደግሞ ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 23 ላይ ተመልከች ምን እንደሚል። ምዕራፍ 23 ቁጥር 9 ላይ ኢየሱስ ነው የሚናገረው። እሺ አባታችሁ አንዱ እሱ የሰማዩ ነውና በምድር ላይ ማንንም አባት ብላችኋት አትጥሩ፣ አለ አየሽ። ስለዚህ አንድ አባት የተባለው አንድ አምላክ መሆኑን የኤፌሶን ጸሐፊ ደግሞ ቁልጭ አድርጎ ነው ያስቀምጠው። አሁን እዚህ ጋር ቅድም ያየነው ላይ ማለት ነው ምዕራፍ 6 ቁጥር 4 ላይ ምዕራፍ 4 ቁጥር 6 ላይ ቀርታ ምን አለ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። የሁሉም አባት አንድ አምላክ ነው የሁሉም አባት የተባለው። ስለዚህ ያንዱ አምላክ የሁሉ አባት የሆነው የኢየሱስ አባት የኢየሱስ አምላክ ነው። ኢየሱስ አምላክ አለኝ እያለ ከተናገረ፣ ኢየሱስ አባት አለኝ ብሎ ከተናገረ፣ ኢየሱስ በዚህ መሰረት ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ራሱን ኢየሱስም ነብይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው ነው ይላል። ስለዚህ ራሱን ነብይ ያለ ኢየሱስ ነብይ ያለ በዛ ላይ ራሱን መልእክተኛ ሊል ነው። ተመልከች ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ እየታለ ምራፍ አምስት ቁጥር ሰላሳ ላይ እንዲ ያለው ተመልከች። እኔ ከራሴ አንዳች ላረግ አይቻለኝም አለ እንደሰማው ፈርዳለሁ፣ ፍርዴም ቀን ነው አለ የላከኝን፣ አለ የላከኝን መልክተኛ ነው አይሽ፣ መልክተኛ ነው ፍቃድ፣ እንጂ ፍቃድ ይናልሽ። ስለዚህ አንደኛ ከራሱ ምንም ሊያደረግ አይችልም። በቃ ከራሴ ምንም ላረግ አልችልም አለ። አምላክ እንደዚህ ብሎ አይናገርም። እንደሰማው ፈርዳለሁ፣ ፍርዴም ቀን ነው፣ የላከኝን ፍቃድ እንጂ ፍቃድ ይናልሽ። አምና እኔ ስለ ራሴ የመሰክር ምስክርነት ይመት አይደለም፣ ስለ እኔ የሚመሰክር ሌላ ነው ሌላ ሌላ አለ አይሹ ስለዚህ አሁን ኢየሱስ በየትኛው ተአምር ነው በዛ ላይ ደግሞ ኢየሱስ እንደምታየው ሐዋርያ ሥራ ምዕራፍ 13 ቁጥር 34 ላይ እንዲህ ይላል ተመልከች ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል ማን ያስነሳው ሮማሪ እግዚአብሔር ኢየሱስን ከሙታን አስነሳው ወደ መበስበስ እንዳይመለስ አንዱ አምላክስ አንዱ አምላክ ይሞታል ወይ ሲባል፣ በጭራሽ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር አስራ ስድስት ላይ ምን ይላል? ያው ተመልከች። እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያዩም አይችልም፣ ለሱ ክብርና ይዘላለም ኃይል ነው፣ አሜን ይላል። አንድ እሱ ብቻ የማይሞት ማለት ለባር አምላክ አይሞትም። ታዲያ ይሞቶ ማን ነው? ጥያቄ። የሞተውማ ሰው ነው። እንደ ባይብሉ መሰረት የሞተው ሰው ነው። ስለዚህ የሞተው ሰው ከሆነ አንዱ አምላክ ካልሞተ ኢየሱስ አምላክ አይደለም። በአጭሩ በቃ ሌላ ታሪክ ውስጥ መግባት አያስፈልግም። ስለዚህ አንድ አምላክ ይሄ የተባለው አብ እንጂ ኢየሱስ አንዱ አምላክ እንዳልሆነ ቁልጭ አድርጎ ባይብሉ ያሳያል። ነው ሮማ ምን ትያለሽ? ስለዚህ ኧረ እያሳመናች ምን ትያለሽ? አስተያየት፣ ግራ የገባሽ ነገር ካለ እኛ አሁን ኢየሱስን አንድ አምላክ ሳይሆን ነብይ ነው ብለን ነው የምናምነው። እኛ አላህ በቁርአን ላይ ሲነግረን ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁ አለ። ከዛ ብዙ ተአምራቶችንም እንደሰራ እናምናለን፣ በማ በአላህ ፍቃድ ማለት ነው። ከራሱ አንድም ሊያደርግ እንደማይችል ቁርአን ላይም ተናግሯል። እሱ አምላክ ሳይሆን የአምላክ መልእክተኛ ነብይ ነው። እሺ ጥያቄ ካለሽ በእስልምና ላይ ጠይቂ። ጥያቄ ያለሽ ሮማን ካልሆን ልቀጥልልሽ እንደዚህ እ? አሁን ለምሳሌ ማለት ነው ኢየሱስ ክርስቶስን እንደዚህ ከተረዳ ነው እሺ ነቢዩ መሐመድንሳ እንዴት ነው የምንረዳቸው ማለት እስኪ ስለነቢዩ መሐመድ እሺ ነቢዩ መሐመድ ከባይብል አሳየሽ መጀመሪያ ነቢያችንም ሰለላሁ ዓለይሂ ወሰለም የአላህ መልእክተኛ ናቸው ነብያችን ወካተመን ነብይን ብለዋቸው የመጨረሻው የመደምደሚያው ነብይ ናቸው። የመጀመሪያው ነብይ አይደሉም እሳቸው ከነቢያት አንደኛው ናቸው። ናቸው ከነቢያት አንደኛው ሲባል የመጨረሻ ከሳቸው በኋላ ሌላ ነብይ የማይመጣ ነብይ ናቸው። ስለዚህ አላህ ምን አለ በቁርአን ላይ ሲናገር፣ በሱረቱ አንነህል ምዕራፍ 16 ቁጥር 6 ላይ ወለቀድ በአስና ፊ ኩሊ ኡመቲን ረሱላ አኒዕቡዱላህ ወጅተኒቡ ጧጉት አለ አላህ በህዝቦች ሁሉ ላይ መልእክተኞችን እንልክ ያለው አለ። የተላኩበት ምክንያት ደግሞ ምንድነው? ዋናው ፍሬው ነው ዋናው አስኳሉ፣ እኔ አቡዱላ አላህን በብቸኝነት ተገዙ፣ ወጅተኒ ቡጣቁት ጣዖታትንም ራቁ የሚል ነበር። ስለዚህ ነቢያችን ሰለላሁ አለይሂ ወሰለም ሲመጡ ከዚህ ትምህርት ውጭ ምንም ያመጡት ነገር የለም። አሁን ለምሳሌ እስቲ ላሳየሽ እስልምና መች መጣ የሚለውን ከዚሁ ከነቢያችን ሰለላሁ ወሰለም ላሳየሽና እስልምና መች መጣ ለምሳሌ አሁን የታለ የታለ የታለ የታለ ይኸው፣ እዚህ ጋር ለምሳሌ አሁን ተመልከች ምን እንደሚል አላህ

ሊከ ዲኑል ቀይም ይሄ እውነተኛውና ቀጥ ያለው ሃይማኖት ነው፣ በማለት አላህ ሱብሃነሁ ወተዓላ ብዙ ሰዎች ግን ይህንን ነገር እንደማያውቁት ይነግረናል። አላህ ነብያችን ሰለላሁ ዐለይሂ ወሰለም ሲነግራ ለነብያችን እንዲህ ብለው ነገሩ በቡኻሪ 477 ላይ ማ ሚን መውሉዲን ኢላ ዩለዱ ዐለል ፊጥራ፣ አንድም ሰው የለም ከተወለደ በእስልምና ላይ እንጂ ቢወለዳሉ አበዋሁ ግን እናትና አባቱ ዩሃዊዳን አይሁዳዊ ያረጉታል፣ ቀይረው እምነቱ ከእስልምና። አው ዩነስራን ወይ ደግሞ ክርስቲያን ያረጉታል። አው ዩመጂሳን ወይ ደግሞ የእሳት አምላኪ ያረጉታል፣ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ የሰው ልጅ ሁሉ ሲወለድ ሙስሊም ነበር ማለት ነው። በሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል አላቸው ነብያችን ሰለላሁ ዐለይሂ ወሰለም። ካንተ በፊትኮ አንደንም መልክተኛ አላኩም አለ። የላኩኝ ከሆነ ግን ስልካቸው ኢላ ኑሕ ለይ ወደሱ እንዲህ የሚል መልእክትን አወርድለታለሁ አለ። ምንድን ነው መልእክቱ? አነሁ ላ ኢላሃ ኢላ አነ ፈዕቡድኒ አነ ፈዕቡዱን፣ እነሆ ከአላህ ውጭ በእውነት የሚገዙት አምላክ የለም እኔንም ብቻ ተገዙኝ የሚል ይሄ ነበረ መልእክቱና ትልቁ ዋናው ነገር ማለት ነው። ስለዚህ ነቢያቶች ሁሉ ሙስሊም ነበሩ። ኖህ ነበሩ ለምሳሌ ተመልከች። በሱረቱ ዩኑስ ምዕራፍ አስር ቁጥር ሰባ ሁለት ላይ ፈኢን ተወለይቱም እናንተ ህዝቦች ሆይ እኔ የማመጣላችሁ መልእክት ካልተቀበላችሁና እምቢ ካላችሁ ፈማ ሰአልቱኩም ሚን አጅር እኔ ከናንተ ምንም አይነት መንዳን አልፈልግም። ኢን አጅርየ ኢላ አለ ላህ የኔ መንዳ ከአላህ ውጪ ሌላ አይደለም። በቃ አላህ ነው መንዳ የሚከፍለኝ። እንዳውም ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዘዣለሁ። ሙስሊም ከሙስሊሞች እንደሆን ማለት ነው። ስለዚህ ኑህ አለይሂ ሰላም ሙስሊም ነበር ማለት ነው። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ደግሞ ሙሳ እንዲህ ነበረ ተመልከች። ወቃለ ሙሳ ሙሳም አለ ያቀውሚ እናንተ ህዝቦች ሆይ እንኩንቱም አመንቱም ቢላህ በአላህ አምናችሁ እንደሆነ ፋዕለይህ ተወከሉ በሱ ተመኩ እንኩንቱም ሙስሊሚን ሙስሊሞች ሆናችሁ እንደሆነ አላቸው። ስለ ህዝቦቹ ሲያወራ ስለዚህ ሙሴም ህዝቦቹም ሙስሊም እንደነበሩ ያሳያል ማለት ነው። አላህ በሱረቱ አልበቀራ ምዕራፍ 2 ቁጥር ከመቶ ሰላሳ አንድ ጀምሮ

እስኪያሰግድ ድረስ ልቀጥል? እሺ አንዴ እቺ ልጨርስልሽ። ከዛ በኋላ ኢብራሂምም ምን አለ? ለዓለማቱ ጌታ እጅን ሰጠው፣ ሙስሊም ነኝ አለ። ከዛ ወወሳ ቢሃ ኢብራሂም ኢብራሂምም ልጆቹን በኒህ ልጆቹንም አደረ አለ። ወይ ያዕቆብ ያዕቆብም እንደዛው ልጆቹን አደረ አለ። ያ በኒየ እናንተ ልጆቼ ሆይ አለ ኢነላህ አስተፋ ለኩም ዲን